በሁለት የተለያዩ ዓለማት ውስጥ ትተነፍሳላችሁ። የጠዋቷ ፀሐይ በአንዱ መስኮት ላይ ስትወጣ፣ ሌላው የሌሊቱን ጸጥታ እያስተናገደ ነው። የዕለት ዕለት ትግላችሁ የተለያዩ ናቸው። የሳቅና የሐዘን ምክንያቶቻችሁም እንዲሁ የተለያዩ ናቸው። ነገር ግን አንድ የማይታይ ክር ሁለታችሁን አስተሳስሯችኋል፣ አንድ የጋራ የልብ ምት እንዲኖራችሁ አድርጓችኋል። ፍቅር፣ ናፍቆት ምን ያህል መራር እንደሆነ ታውቃላችሁ። የፍቅረኛችሁን ድምፅ በጆሮ ማዳመጫ ብቻ መስማት ምን ያህል ባዶ እንደሆነ ተረድታችኋል። የርቀት ፍቅር ተፈጥሮን የሚጻረር ትግል ይመስላል። ግን ምንም ቢፈጠር ምን ይህ ርቀት የፍቅራችሁ ማጠናከሪያ ቢሆንስ? ይህ ፈታኝ ጉዞ የልባችሁን ጥልቀትና የትስስራችሁን ኃይል የሚያሳይ መድረክ ቢሆንስ? ዛሬ የርቀትን እንቆቅልሽ የምንፈታበት ይህንን ፈታኝ ምዕራፍ ወደ ድል አድራጊ የፍቅር ታሪክ የምንቀየርበት ስምንት ድንቅ መንገዶችን ይዘንላችሁ መተናል። ውድ የቻናላችን ቤተሰቦች፣ ዛሬ ብዙዎቻችን በሆነ ወቅት ላይ ያሳለፍነውን ወይም አሁንም እየኖር ነው ያለንን እውነት ይዘንላችሁ መተናል። እርሱም የርቀት ፍቅር ነው። ኪሎ ሜትሮች ሲለያዩን፣ ጊዜያት ሲያራርቁን፣ ናፍቆት ልባችንን ሲኮረኩረን፣ እንዴት ያንን የፍቅር ነበልባላትን እንዳንቀርን በርታ እንዴትስ ያንን የጠበቀ ትስስር እንደያዝን እንቀጥል። እውነቱን እንነጋገር ከተባለ የርቀት ፍቅር ፈታኝ ነው፣ እጅግ ፈታኝ። ናፍቆት እንደ ቋጠሮ ሆድ ውስጥ ይቆረቁረናል። የብቸኝነት ስሜት እንደ ከባድ ጥላ ያንዣብብናል። ጥርጣሬ ደግሞ በሹክሹክታ ልባችንን ሊያቆሽሽ ይታገለናል። ነገር ግን ተስፋ አትቁረጡ። የርቀት ፍቅር ፍፁም የማይቻል አይደለም። እንዲያውም በትክክለኛ ስልቶችና በጠንካራ ቁርጠኝነት እጅግ ጥልቅና ዘላቂ የሆነ ፍቅር መገንባት ይቻላል። ዛሬ ይህንን እንዴት ማድረግ እንደምንችል ስምንት ወርቃማ ቁልፎችን እንመለከታለን። አብራችሁን በጥሞና ተከታተሉን። እንግዲህ ያንን የርቀትን ግድግዳ ሰብረን የፍቅራችንን ግንብ እንዴት አድርገን እንደምንገነባ የሚረዱት ስምንቱ ድንቅ መንገዶች የሚከተሉት ናቸው። አንደኛ፣ የልብ ለልብ ግልጽነትና ወጥ የሆነ የሐሳብ ልውጥ። የርቀት ፍቅር ህይወት የሚተነፈሰው በግልጽና ወጥ በሆነ የሐሳብ ልውጥ ነው። ልክ እንደ ሁለት የተለያዩ ሀገራት ላይ ያሉ ሁለት ዛፎች ስሮቻቸው እንደሚገናኙ የሚያደርገው የውሃ መስመር ነው። በየቀኑ ስለ ትንንሽ የህይወታችሁ ዝርዝሮች፣ ስለ ህልሞቻችሁ፣ ስለ ፍርሃቶቻችሁ ስለ ስሜቶቻችሁ በሀቀኝነት ተነጋገሩ። ጥናቶች እንደሚያሳዩት በተደጋጋሚና ጥራት ያለው ግንኙነት ያላቸው የርቀት ፍቅር ጥንዶች አብረው ሆነው ከማይግባቡት ጥንዶች የተሻለ የስሜት ትስስርና እርካታ ያሳያሉ። ፊት ለፊት የሚደረጉ የቪዲዮ ግንኙነቶች በተለይ በቃላት የማይገለጹ ምልክቶችን፣ የፊት ገጽታን፣ የሰውነት ቋንቋን ስለሚያስተላልፉ እጅግ በጣም ጠቃሚ ናቸው። በየሳምንቱ ወይም በየቀኑ የተወሰኑ ጊዜ ለዚህ የልብ ግንኙነት ወይም የልብ ወግ የተወሰነ ጊዜ መድቡ። ጊዜያችሁ ቢረራቅ እንኳን በድምጽ መልእክቶችን ወይም ደግሞ አጫጭር የጽሑፍ መልእክቶች አማካኝነት ቀኑን ሙሉ እንደተገናኛችሁ እንዲሰማችሁ አድርጉ። ዋናው ቁም ነገር ልባችሁን መክፈትና እርስ በርሳችሁ መተማመንን መገንባት ነውና። ሁለተኛ፣ የማይናወጥ እምነትና ጠንካራ የሆነ መተማመን። የርቀት ፍቅር በአሸዋ ላይ እንደተገነባ ቤት ነው። ያለ ጠንካራ እምነትና የመተማመን መሰረት በቀላሉ ይፈርሳል። አንዳችሁ በሌላው ላይ ሙሉ እምነት ይኖራችሁ። ያለ በቂ ምክንያት አትጠራጠሩ። ምርምሮች እንደሚያሳዩት ከፍተኛ የመተማመን ደረጃ ያላቸው የርቀት ፍቅር ጥንዶች በግንኙነታቸው የበለጠ ደስታና መረጋጋትን ያሳያሉ። ቅናትና አለመተማመን እንደ መርዝ በግንኙነታችሁ ውስጥ ሰርገው ሊገቡ ይችላሉ። ሁለታችሁም ታማኝ መሆናችሁን በተግባር አሳዩ። ስለምታደርጉት ነገርና ስለምታሳለፉት ጊዜ ግልጽና ሐቀኛ ሆኑ። መተማመን የርቀት ብርሃን ነው። ርቀት በፈጠረው ጨለማ ውስጥ መንገዳችሁን ያሳያችኋል። ሶስተኛ፣ የጋራ ህልሞችና የወደፊት የጉዞ ካርታ የርቀት ፍቅር በባህር ላይ እንደምትጓዝ ጀልባ ነው። መድረሻ ከሌላት ብዙ ፈቀደ ትንሳፈፋለች። ለወደፊቱ የጋራ ህልሞችና ግልጽ እቅዶች መኖራቸው ግንኙነታችሁን አቅጣጫ ይሰጠዋል። እንዲሁም የጉጉትና የተስፋ ስሜት ይፈጥራል። መቼ እንደምትገናኙ በዝርዝር አቅዱ። አብራችሁ ምን ማድረግ እንደምትፈልጉ በአይነ ህሊናችሁ ሳሉ። የረጅም ጊዜ የትዳር ወይም የህይወት አጋርነት እቅዳችሁን በጋራ ተወያዩ። የዚህ የወደፊት ምኞት ናፍቆትን ለመቋቋምና ሁልጊዜም ወደ አንድ የጋራ ግብ ለመጓዝ ያነሳሳል ሁለታችሁም ለጋራ ዓላማ ከተሰለፋችሁ የሚመጣባችሁን ማንኛውም ችግር በጥንካሬ ያልፋችሁ የምትፈልጉትን ነገር ላይ የምትደርሱ መሆናችሁን ከወዲሁ ያሳያል ህልማችሁንም ታሳካላችሁ አራተኛ የፍቅርን ቋንቋ ፈጠራ በተካከለበት መንገድ መግለጽ ርቀትን በቴክኖሎጂ ብቻ ሳይሆን በልባችሁም ድል አድርጉት። የፍቅር ቋንቋችሁን በፈጠራ ግለጹት። በእጅ የተጻፉ ልብ የሚነኩ ደብዳቤዎችን በፖስታ ተላላኩ። አጫጭር የፍቅር ቪዲዮዎችን ቀርጻችሁ እርስ በርሳችሁ ተለዋወጡ። የፍቅር ስሜት የሚፈጥሩ የዘፈን ዝርዝሮችን ፍጠሩ። በድንገት ትናንሽና ትርጉም ያላቸውን ስጦታዎች ተላላኩ። በፍቅር ቋንቋ መሠረት ሰዎች ፍቅርን በተለያየ መንገድ እንደሚገልጹ እና እንደሚቀባበሉ መገንዘብ በጣም አስፈላጊ ነው። የተዳራገራችሁ የፍቅር ቋንቋ ምን እንደሆነ ወቁ እና በዚያ ቋንቋ መሠረት ለመግባባት ሞክሩ። እነዚህ ትናንሽ የፍቅር ምልክቶች ርቀትን እጅግ ያሳንሳሉ። አብራችሁ ያላችሁ ያህል እንዲሰማችሁም ያደርጋሉ። አምስተኛ የጋራ ምናባዊና ትክክለኛ የትርፍ ጊዜ ማሳለፊያዎችን መፍጠር ምንም እንኳን በአካል ባትገናኙም ልባችሁን የሚያቀራረቡ የጋራ እንቅስቃሴዎችን መፍጠር ትችላላችሁ ኦንላይን ጨዋታዎችን አብራችሁ ተጫወቱ በተመሳሳይ ሰዓት ምግብ አብስላችሁ በቪዲዮ እየተያያችሁ እራታችሁን ተመገቡ አንድ አይነት መጽሐፍ አንብቡና ስለ ገጸ ባህርያቱ እና ስለ መልእክቱ ተወያዩ አብራችሁ ኦንላይን የቋንቋ ትምህርት ወይም ሌላ ትምህርት ውሰዱ ወይም ምናባዊ ቦታዎችን ጎብኙ ምናልባትም አልፎ አልፎ በአካል ስትገናኙ ደግሞ የማይረሱ የትርፍ ጊዜ ማሳለፊያዎችን አቅዱ የጋራ ትዝታዎችን መፍጠር ፍቅርን ያስተሳስራል በተለያዩ ቦታዎች የምታሳልፏቸው ትውስታዎች በልባችሁ ውስጥ የመቅረት እድላቸው በጣም ሰፊ ነው ስድስተኛ በሆነ ጊዜ ላይ ለመገናኘት ጊዜ መመደብና ጉዞን በጉጉት መጠበቅ በተቻለ መጠን እርስ በርሳችሁ ለመጠያየቅ ጊዜ መድቡ እናም ያንን ቀን በጉጉት ጠብቁት። መቼ እንደምትገናኙ ማወቅ ናፍቆትን ለመቋቋም እንደ መድኃኒት ነው። ጉብኝቶቹ በየሳምንቱ ባይሆኑም እንኳን በአመት ውስጥ ጥቂት ጊዜ መገናኘት ግንኙነቱን ህያው ያደርገዋል። በምትገናኙበት ጊዜ ጥራቱን ለመጠበቅ ትኩረት ስጡ። ጊዜያችሁን በተሻለ መጠን በፍቅርና በትኩረት አሳልፉ። አብራችሁ አዳዲስ ቦታዎችን ጎብኙ፣ የፍቅር ተገባበዙ። እጅ ለእጅ ተያይዛችሁ በእግር ተጓዙ እነዚህ የፊት ለፊት ጊዜያት የርቀትን ቁስል ይፈውሳሉ እነዚህ ጊዜያት ናፍቆትን ከመወጣት ባሻገር ለወደፊቱ ጥሩ የትውስታ ማስታወሻ ይሆናሉ ሰባተኛ የርቀት ተግዳሮቶችን ወይም ችግሮችን እንደ የጋራ እድገት መመልከት የርቀት ፍቅር ተግዳሮት ቢሆንም እንደ የጋራ እድገት እድል አድርጋችሁን ለመመልከት ሞክሩ። ይህንን ፈታኝ ጊዜ በአንድነት ማለፍ ለግንኙነታቸው ጥንካሬ ይሰጣል። እርስ በርሳችሁ የበለጠ ታጋሾች፣ የበለጠ የምትረዳዱና የበለጠ ጠንካራ ትሆናላችሁ። ጥናቶች እንደሚያሳዩት የርቀት ፍቅር ጥንዶች በግንኙነታቸው ላይ የበለጠ ጥረት ሲያደርጉና ችግሮችን በጋራ ለመፍታት ሲጣጣሩ አብረው የመዝለቅና የመቆየት እድላቸው ከፍተኛ ነው። ስምንተኛ ራስን መንከባከብና የግል ህይወትን ማሳደግ። ምንም ያህል ብትወዱና ብትናፍቁ ሁለታችሁም የራሳችሁን ማንነትና የግል ህይወታችሁን መጠበቅ በጣም አስፈላጊው ነገር ነው። የትርፍ ጊዜያችሁን በአግባቡ ተጠቀሙ። ከጓደኞቻችሁና ከቤተሰቦቻችሁ ጋር ጊዜያችሁን አሳልፉ። አዳዲስ ነገሮችን ተማሩ። ስራችሁን በትጋት ስሩ። ጤናማና የተሟላ ህይወት መኖር ለግንኙነታቸውም አዎንታዊ አስተዋጽኦ ያደርጋል። ደስተኛና በራሱ የሚተማመን ግለሰብ ለፍቅር ግንኙነትም የተሻለ አጋር ይሆናል። ውድ ቤተሰቦቻችን፣ የርቀት ፍቅር ቀላል መንገድ አይደለም። ነገር ግን በእነዚህ ስምንት ወርቃማ ቁልፎች ልባችሁን ከአጋራችሁ ልብ ጋር በማስተሳሰር እምነትን እንደ ጸሐይ ብርሃን በማብራት የጋራ ህልሞችን እንደ ኮከብ በመከተል ፍቅርን በፈጠራ ቋንቋ በመናገር የጋራ ትዝታዎችን በመፍጠር ለመገናኘት ጊዜ በመመደብ ተግዳሮቶችን እንደ ድል በመመልከትና ራስን በመንከባከብ ርቀትን ድል ማድረግ ይቻላል። ርቀት እውነተኛ ፍቅርን ሊያጠፋው አይችልም። እንዲያውም አንዳንድ ጊዜ የፍቅርን ጥልቀትና ዋጋ እንድንገነዘብ ያደርገናል። ይህንን ፈታኝ ጉዞ በድል እንድትወጡ ከልብ እንመኛለን። ፍቅራችሁ እንደ ወንዝ እየጠነከረና እየሰፋ እንዲሄድ ምኞታችን ነው። ለዛሬ ያዘጋጀነው ይህንን ይመስላል። ይህ ቪዲዮ በርቀት ፍቅር ግንኙነት ላላችሁ ሁሉ ብርታትና መፍትሄ እንደሚሰጥ ተስፋ እናደርጋለን። ያላችሁን አስተያየትና ድምዶች ከታች ባለው የኮሜንት መስጫ ሳጥን ላይ አካፍሉን። ለቻናላችን አዲስ ከሆናችሁ ቤተሰቦቻችንን ለመቀላቀል ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ርዕስ እስከምንገናኝ ድረስ በያላችሁበት ፍቅርና ሰላም ይብዛላችሁ።